ይንቀሳቀሳሉ እና ትልቁ የሱ ፍርሃት በዚህ በተለይ በሬድሲ አካባቢ ከነ ኢጅፕት ጋር ያለው ሁኔታ ስላየ አንዳንድ ነገሮች ለመፍጠር ነው እና እዛ ደግሞ እሱ መመሰለ የሱ ፍጆታ ሁልጊዜ የሚያደርገው ህዝቦቹን ማጋጨት ነው እና የኦሮሞንና የሱማሌን ማጋጨት ነው እዛ አካባቢ የሚፈልገው እንጂ ማንንም የኦሮሞን ቢሆን የሱማሌም በደንብ ነው የሚያውቁት ለምሳሌው ሶማሌ ኦሮሞ አማራ ሳይባል ድሬዳዋ እኮ የሁሉም የኢትዮጵያ ህዝብ የሚኖርባት ሀገር እኛ የምንኮራባት ለወደፊቱ እንደ ፖለቲካል ፕሮጀክት ትሆናለች ብለን የምንገምት እንደ ምሳሌ ነበረ። ዛሬ ግን የሚገርመው አርባ ፐርሰንት እ ይኖ ሶማሌ ነው አርባ ፐርሰንት አማራ ምንድን ነው ኦሮሞ ነው ሀያ ፐርሰንት አማራ እየተባለ ይኖ ወደ በቃ ወደ ነጮች የሚያሾፍብን ወደ ፕሪሚቲቭ አይነት ሶሳይቲ ነው የተመለስ ነው ለማለት ነው። እና በደንብ ያውቃሉ በደንብ ያውቃሉ። እሱ ያንን ቃላቶች ፓርላማ ላይ ወጥቶ ሲናገር ህዝብን ለማጋጨት እና ናሽናሊዝም ለመፍጠር ነው። እንደምታውቀው በአሁኑ ጊዜ፣ ሌላው ደግሞ የሚገርመው ታውቃለህ፣ ዛሬ የኢትዮጵያ ሚኒስትር ኢንፎርሜሽን የለም፣ የእሱ ሚሊተሪ ነው የሆኑት እንደምታውቀው እንደ ነብርሃኑ ጁላ እንደ አሁን ዛሬ ን ምንድነው፣ ጀርናል ይሄ የትግራይ የነበረው ሰውዬ ሰሞራ ሲናገር በቀለ ምንድነው፣ ይሄ አሁን ያለው አምባሳደሩ ኬንያ በጠቅላላ ስታያቸው በቃ መውጫን የጠፋባቸው እንደምታውቀው። አሁን ቅርብ ጊዜ ደግሞ ኢኮኖሚው ስትመለከት ድሮ ኢቨን በኢፒአርዲፍ ጊዜ ሰላሳ ሶስት በመቶ ኢትዮጵያ ውስጥ ድህነት ነበር። አሁን ወደ አርባ ሶስት ነው ሄደው። አቶ ተሾመ እናንተ ብዙ ብዙ ኢቨን ሪሰርች የሆነ አዘል ሰርታችኋል ማለት ነው እና ትልቁ ችግር ወንድሜ መሰለ የተናገረው አይደለም እኔ የሚገርመኝ እኔ የሚገርመኝ ኢትዮጵያኖች ዛሬ የማንንም ቤት ችግሩ አንኳኩቷል። ለምንድን ነው እቺ ዛሬ ኢትዮጵያ በመስቀለኛ መንገድ ላይ ያለችውን አንድ ላይ ተቀምጠን ልዩነታችን ልዩነታችን ጎን አስቀምጠን ሁላችንም በምንድንበት አይነት እጅ ለእጅ ተያይዘን አንድና አንድ ብለን ይህንን ሰውየ ከዚህ ገርስሰን ለምን እዛ እንሄድም፣ ዶክተር ወደዛ እንመጣለን። እንግዲህ መፍትሄው ምንድን ነው? እሱ ያው እናንተም እየመከራችሁበት እየተሰበሰባችሁ ብዙ ነገር እያላችሁበት ነው፣ ግን እስኪ ያው ምን ተፈጠረ አሁን በሶማሌ ክልል እንደውም እንዲሁም ድሬዳዋ ዛሬ ወደዛ አካባቢ ደውዬ ነበረ። በቪዲዮ የሚያየዋቸው አንዳንድ ነገሮች አሉ። እንዴት ነው የሶማሌ ሕዝብ በዚህ ዙሪያ ምን እያለ ነው? አካባቢው ውጥረት እንዳለ እየሰማን ነው። ድሬዳዋን ጨምሮ በሶማሌ ክልል በተለያዩ አካባቢ ውስጥ ጭምር